አስደንጋጭ ነገር ተፈጠረ። ቤዛ በስተመጨረሻ ከቢኒ ጋር ተገናኘች። ያ ያፌት ያ የተረገመ ያፌት የት ነው ያለው እያጣራህ ነው ወይ ብላ ጠየቀችው። ቢኒ ደግሞ እያንዳንዱ ነገር እያጣራህ ነው። ነገር ግን ቤዛ አንድ ችግር አለ፣ እሱም ደግሞ የኔም ፍቅረኛ የሚከታተላቸው ቤተሰብ አሉ። እናም ናታን ጋር የሆነ የማናቀው አዲስ ሰውዬ መጥቷል ብሎ ተናገረ። ቢኒ እጅጉን ግራ ገብቶታል። ቃል ቃል እንደምንም ብሎ ናታን መኪና ውስጥ በመግባትና ናታንን አጠመደው። እናም ኧረ ባከህ ናቶ ሎ ግባ እኔ ወደዚህ ነኝ ብሎ ሲለው አይ እንደዚህ እኮ ማሽከርከር የለብህም ነበር ብሎ ሲለው ይቅርታ እኔ እኮ እዚህ ስለደረስኩ ነው እና ደግሞ ያው ሰው ይገባል ብዬ ስላላሰብኩኝ ነው ሲለው፣ ችግር የለውም ለነገሩ የኔ ጥፋት ነው ብሎ ወደ ቤት አመጣው። እናም ቃል አንድ እርምጃ ወደፊት እየተራመደና የእነናታንን ቤተሰብ በደንብ አድርጎ እያጠና ይገኛል። ቃል እህቱን እንደምንም ብለሽ ይችል ልጅ ማጥመድ አለብሽ፣ እናም የልጅቷ ጸባይ በጣም የሀብታም ልጅ ናት። ከቤተሰቦች በቤተሰቦቿ ንብረት ነው የምትተዳደረው። ስራም ሆነ ትምህርትም የላትም። እናም በህይወቷ እጅጉን ተስፋ ቆርጣለች። ቤት ውስጥም ምግብ አትበላም። ይችን ልጅ ታጨምጃሻለች ብሎ ሲላት እንደ ወንድሜ፣ ቆይ ለምንድን አንተ ውጭ ነበር የምትኖረው? አሁን ግን እዚህ ከመጣ በጣም ቆይተሃል። ደግሞም የመሄድም ተስፋ የለህም። በዛ ላይ ታውቃለ ጓደኛዬ ምን ያህል እንደምትወድህና እንደምታፈቅርህ ብላ ስትጠይቀው፣ እባክሽ እህቴ ስለ ፍቅር የማስብበት አንድም ነገር የለኝም። እና ደግሞ በቅርቡ ትዝታ ከእስር ቤት ትወጣለች ተባለ። ትዝታ ታስታውሱ ከሆነ የቤዛ የባሏ እናት የሆነችው ትዝታ ትልቋ የአፌት ተቀናቃኝ ናት። እናም እንዴ አክስቴ ያይደለች እንደ ወንድሜ ታዲያ፣ ምን ችግር አለው? በደስታ ነዋ የምቀበላት ብላ የቃል እህት መለሰችለት። ፂ ቃልን ቆይ፣ አንተ ማነህ? እንዴትስ ነው እኛ ቤት የገባኸው? ሰው አነሰን እንዴ ብላ ስትል ቀረባክሽ። ቆይ፣ አንቺ ልጅ፣ ተደጋጋሚ ማነህ እያልሽ ትጠይቀኛለሽ። ማንነቴን የምትፈልጊ ከሆነ ቀስ በቀስ አወራሻለሁኝ ብሎ አላት እናም ኢፍራታዬ፣ ከፎቅ ስትመጣ ቃልን አየችው። ኧረ በስማም ብላ ስትል፣ ምን ነው ትተዋወቃላችሁ እንዴ? ኧረ በፍጹም ቆይ፣ ሀረመኔ ጨካኝ፣ ለምንድን ነው እኛን የሚከታተለን ደግሞ? ብለው ብለው ልጅ ነጠቁኝ፣ አሁን ደግሞ ናታንን ሊነጥቁኝ ነው ማለት ነው እያለች በከባዱ ጥርጣሬ ውስጥ ገባች። ከዛም በኋላ ቆይ፣ ግን አንተ ከኛ ቤተሰብ ምንድን ነው የምትፈልገው? ለምንስ ነው እያለች ስጠይቀው ነገር ግን ቃል በፍጹም ሊመልስላት አልቻለም። እንደውም ሚስኪንና እንዲሁም በጣም አሳዛኝ ሆኖ ቀረበ። ሰላም ሰላም፣ ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴናችሁልኝ? ሁሉ ሰላም፣ ሁሉ መልካም? ምን እግዚአብሔር የተመሰገነ ይሁን፣ ሰላም ነኝ፣ ደህና ነኝ። ደስ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሐረግ ድራማ እንደቀጠለ ይገኛል። ቢኒና ቃል እጅጉን ተደባደቡ። አንተ ቆይ ለምንድን ነው ከዛ ቤተሰብ የማትርቀው? ለምንስ ነው ፎቶና ቪዲዮ የምትቀርጻ ሲለው፣ እሱንማ አላቅም አልመልስም አለው። እንደማትመልስማ እኔ ራስ ያረጋግጥልሃለሁ ሲለው ናታንን በቦክስ ረግጦት ሄደ። ከዛ ይህ ልጅማ በጣም ቢኒን በጣም ጀግና እና እንዲሁም በራሱ የሚተማመን ነው እያለ ለድሮ ለፌት ቀኝ እጅ ሄዶ ፌት ቀኝ እጅ ለድሮ ሄዶ እባክህ ፍቅሬን የሚከታተላት አንድ ሰው አለ እና እና ሲለው እኔ እንጃ። ቆይ ቢኒ ግን ለምን በዚህ ልክ ራስን ማጋለጥ ፈልግ እና ምን ላድርግ ብለህ ነው ጭራሽ ባስ ብሎ የምትጠጣበትም የምትበላበትም በቃ ምን ልበል ከበራቸው እኮ በፍጹም ርቆ አያቅም እና ፍቅሬን አንድ ነገር እንዳደርጋት በፍጹም አልፈቅድለትም ስለዚህ ስለ ሰው የግድ ማጣራት አለብን ብሎ ሲለው እሺ እና ስለ ያፌት ያሰብ ማለቴ የሆነ ነገር ሰምተሃል አረኔ በፍጹም ቆይ ቢኒ ብቻ ግን ስለ ያፌት እያሰብክ ባልሆነ አሁን ምን ያደርግልሃል ልሰብም አላስብም ጥያቄ ነው የጠየቅኩት ስለዚህ አንተ በሥነ ሥርዓት መመለስ አለብስ ሲል እኔ አላቅም ያው እኔ ታውቃለህ ይይዙኛል በማለት በፍጹም ከቤት ስለማልወጣ አሁን ላይ እጅጉን በከባዱ ኢፍራታን እየጎዳቻት ትገኛለች። አንቺ እንደው መናጤነሽ ምንም አይነት እድል የሌለሽ ልጅሽን ገለሽ ልጅሽን ቀብረሽ፣ አንቺ ሁላችንንም ጨርሰሽናል እያለች ዝም ብላ መሳደብ ሆኗል። ሲ ምንም ባልተፈጠረ ነገርና ያፌት ሙቷል በማለትና እንድሁም ደግሞ ቢኒን ያሳጣኝ ወንድሜ ነው በማለት ዝም ብላ በራሷ በፈጠረችው ነገር ስቃዩን እየበላች ትገኛለች። ቢሆንም እንኳ አሁን ላይ ቢኒ በሕይወት እንዳለና እንድሁም ደግሞ የገዛ ወንድሟ ያፌት ወንድሙን እያሰቃየው ብታቅ ምናልባትም እንኳ ያው ያ ፊትን ብትመርጥም ግን ወደ ቀልቧ ትመለስ ነበረ። እናም በዙሪያዋ ቢንያም ራሱ እሱ ራሱ እየጠበቃት መሆኑን ብታቅኖሮ ወደ ድሮው ማንነቷና እንዲሁም ደግሞ ደስተኛ ትሆን ነበር። ግን በፍጹም ይህ ሊሆን አልቻለም። ቢኒ በከባዱ ልቡ ተሰብሯል። እናም ላለቀው ባክ እስኪ ተወኝ። ቆይ ግን ለምንድን ነው አንተ በዚህ ልክ ማንነትህን ገልጸህ የማታወራት? የምታምነኝ ይመስልሃል? እኔ እኮ የገዛ ወንድሟን የወጋሁ ሰው ነኝ። ታዲያ ቢሆንስ ምናልባት እኮ ይቅርታ ልታደርግ ልትችላለች። ባክ ተወሱን፣ እኔ በህይወት ኑራ ደስተኛ እንድትሆን ብቻ ነው የምፈልገው። እስኪ ተመልከት፣ ታዲያ በአንተ ምክንያትና በወንድሟ ምክንያት እንደዚህ እየተሰቃየች እያወክ ዝም ብለህ መጠበቅ ብቻ ትርጉም ይኖረዋል እንዴ? ብሎ ሲለው አይ በቃ ተው፣ አሁን ይሄ የሚያሳስብ ጉዳይ አይደለም። ነገር ግን የግድ አፌትን ማገኘት አለብን ብሎ ሲለው፣ እሺ ሉሊት ሉሊት እብደቷ እንዲሁም ደግሞ ገኒን፣ ያን ጊዜ ለቤዛ እናትሽን የገደለችው ሉሊት ናት ብላ ስለነበረ አሁን ላይ ያበደች መስላና ምግብ እንዲሁም ለስላሳ ስጡኝ እያለች ገኒን ቀስ ብላ እየተከታተለችና ገኒን ለመግደል አሳቻ ቦታ እየጠበቀች ትገኛለች። እብድነቷ የእውነት ሁሉም ሰው አብዳለች ብለው እንዳስቡ ስለምትፈልግ ብቻ ነው እንጂ ሁሉም ነገር አላት። ስልክም እንዲሁም ደግሞ በዙሪያዋ ሌላ ሰው አላት። ያፌት ያፌት ምኑንም ያህል እንኳ እንደዛ ቢሰበር ናታን ቢያሰቃየውም አሁን ግን እሱ እጅግ ሀብታምና እንዲሁም በዙሪያው በጣም ትልልቅ ሰዎች ለሱ ጠበቃ የሚቆሙና የሚከራከሩ ሰዎች አሉ። ራታ ስቃይዋና መከራዋ እየበዛ ነው። ናታን ጋር ደወለች እና እባክ ናታን ይቅርታ አድርግላት የኔ ናታን። ምን ምን ታድርግ ብለህ ነው? እሷ ከሁሉ ሁሉንም ነገር ስላጣች ነው። ተየኔ ጨረቃ፣ እኔ እናንቺስ ቢሆን ያን ሁሉ መከራና ስቃይ አሳልፈን ደስተኛ ልንሆን ነው ብለን ለትንሽ ጊዜ ደስታችን አጣጥመን አይደል እንዴ? ደስታችንን የነጠቁን እስኪ ንገሪኝ እሱ እኮ ገና ለገና ለማይታወቅ ወንድሟ አንድ ቀንም እንኳ አይታው ለማታቀብ ወንድሟ ነው እየተቆረቆረች ያለችው አስቢ እስኪ እኔን ሊገለኝ የነበረ አንቺን ደግሞ እንደዛ ሲያሰቃይሽ ኑሮ አልፎም ፍቅረኛዋስ ቢሆን እኔን በቢላዋ ወቅቶኝ በጩቤ ወቅቶኝ እንደዛ ሳሰቃየኝ በኋላ አገር ምሽም ለሱና ለወንድሟ ማልቀስ ነበረባት። እኔማ ቆርጫለሁኝ ሲል ታው የኔ ናታን፣ እኔ በፂ ጉዳይ እንደማያስችልህ አውቃለሁ። ደግሞ ፂ ወደ ድሮ ማንነቷ ብትመለስ መቼም ቢሆን እንደማይከፋትና አንተንም እንደማታስከፋት ቃል እገባልሃለሁ። ስለዚህ መሸሽ የለብህም ብላ ስትለው አይ ኔ ጨረቃ፣ እንደዚህ እየጎዳችሽ እንደዚህ እያሰቃየችሽ እንኳ ለእሷ ታዝንያለሽ? ምን ላድርግ ብለህ ነው ነገር ግን አንቺ ስለተመለሽና የእውነትም ሀዘንሽን በውስጥ ሸዋጥ አጣርገሽ ናታን፣ እኔም እጅም አይደል እስኪ ተመልከት፣ ፍቅራችንን አጣጥመን ሳንጨርስ ልጃችንን ነጠቁን። አውቃለሁ ነገር ግን አንቺ ከራክሽኝ እኔ ማናለኝ፣ የኔ ጨረቃ፣ ሁለታችንን በርትተን ጠንክረን እንቆማለን። እናም ደግሞ ወደ ድሮ ማንነታችን እንመለሳለን ብሎ ሲላት አይ ቃል ገብተህልኛል አይደል፣ የልጀን ገዳይ ልታመጣልኝ። አመጣልሻለሁ እና ደግሞ ግን ከዚህ በኋላ በማደርገው ነገር አንዳችም ነገር እንድታዝኒብኝ አልፈልግም ብሎ ሲላት አየኔ ናታን፣ ከዚህ በኋላ አንተ የፈለግከውን ነገር አድርግ፣ እናም በፍጹም እኔ አላዝንብህም ብላ አለችው። አሁን ላይ ናታን እጅጉን ልቡ ተሰብሯል፣ አዝኗል። በቃ ምክንያቱም በፊት በየዋህነትና በመልካምነት በጣም ብዙ ነገሮችን አጣ። አልፎም ደግሞ የሚሳሳለትንና የሚንሰፈሰፍለትን ልጁን አጣ። ስለዚህ አረመኔነትና ጭካኔነት ምን እንደሆነ ማንነቴን ሁሉ ቀየሩኝ። ይሄኛው እናታን ገደሉትና ናይፍን አመጡት ብሎ በራሱ አለቀሰ። ስለዚህ ልጄ ያንተን ገዳይ እኔ ራሴ ነኝ የምገለው፣ እያለ ብቻውን ቁጭ ብሎ ማልቀስና ማንባት ጀመረ። ከዛ የእሱ አለቃዎች ደውለው ሴትየዋ ልትወጣ ነው በቅርቡ፣ እውነታችሁን ነው? አዎ አንዲት የፀጉር ዘለላ እንዲነካ አልፈልግም፣ በህይወትና እንደገና ደግሞ ጥሩ ማረፊያ አዘጋጁላት ብሎ ትእዛዝ ሰጠ። ቆይ አለቃ ምንም ነገር አናደርጋትም። በትክክል እኔ ራሴ ነኝ እያንዳንዳቸው የሚከፈለውን ዋጋ እየከፈልኩ እኔ ራሴ ነኝ እየገደልኩ የሚጨርሳቸው እንጂ ማንም አይነካቸው ብሎ አለም ያ ፌት ያ ፌት፣ እባክህን እህቴን አሳየኝ እያለ ሲለምን፣ እህትህን አይደል? ልክ ነህ። እሷ ራሱ ወንድሜን ገደላችሁት እያለች ጠዋት ማታ እኔንና ጨረቃየን ቁም ስቅላችንን እያሳየችን ትገኛለች። ታውቃለህ የኔ እህት ራሱ አልመስለኝ ብላለች። ለነገሩ ያው ደማችሁ አይደለም፣ ምናልባት ባንተ ወታ ይሆናል። ነገር ግን እኔ ከዚህ በኋላ እህትም የለኝም እያለ እንደዛ ናታን ሲያለቅስ ያ ፊት እያስመሰለ ደስ አለው። እና አታየኝም መታ መድኃኒትህን ውሰድና መታታ ይሃለ ብሎ አለው ሉሊት ሉሊት ቆይ አሁን ገብቼ ምግብ ልጠይቅ ወይስ ሳልጠይቅ? እያለች ብቻዋን ስታብሰለስል ቆየች። ቃል ቃል እሱ ከውጭ ከግቢ ሲወጣ ፂ ደግሞ በር ላይ ያገኘችው እና ቆይ ግን አንተ ልጅ ማነህ? ለምንስ ነው እኛን የምትከታተለን? በባለፈውም የሰከርኩ መስዬ ስደንስ ቪዲዮ ስትቀርጸኝ ነበር። እንደውም ጨረቃ ይታለች ማለቴ ይፍራታ። አሁን ደግሞ ለምንድን ነው ሰተት ብለህ የገባኸው? ወይ ጉድ እኛ ቤት መቼም ገዳዮች ስለበዙ ልትገሉን ነው፣ ጨርሱን እያል ስትል እኔ ማን እንደሆንኩና ያሳይሻለሁ ብሎ እየገተተ ወሰዳት። የናታን አጋዥ ወይም ደግሞ የያፌት የቀድሞ ቪዲዮ እና ፎቶ አንስቶ ወደ ቢኒ ላከለት። ቤዛ በስተመጨረሻ መጣች እና እያንዳንዳቸው ሰው እየተቀላቀሉ ይገኛሉ። ነገር ግን ፂ ወደ ድሮ ማንነቷ መመለስ አለባት የምትሉ በላይክ እና በኮሜንት